ሀይሚ ዛሬ በቲክቶክ አካች ብላለች። መለኛውና ሀብትሽም ደግሞ ፕራንክ ሰርተዋል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እኔ የምላችሁ ውዶች እይ ግን አይገርማችሁም? ሀይሚና ብሩኬ እንግዲህ ከተጣሉ ያው ሁለት ሳምንትን አስቆጠሩና ተው ከመካከል ግቡ። ነገሩ እየገነነ ነው። ሀይሚና ብሩኬ በቃ መግባባት አልቻሉም። ነገሩን ሊፈታ አልቻሉም። ስለዚህ ተለቅ ሰው መግባት አለበት እያለን ይሄው አንቀራችን እስከሚቆረጥ ድረስ እየለፈለፍን ነው፣ ግን ወይ ፍንክች። እኔ ሳይ ሳይ ተመልካች ብቻ ነው ይሄን ያክል ለነ ሀይሚና ለነ ብሩኬ የሚጨነቀው። እና እንኳን አይደለም ሌላው ሌላው ጓደኞቻቸው እራሳቸው ራሱ ማለት ነው። የምር ከእነሱ ለራሳቸው ከሚያስቡት በላይ ተመልካች ለነሱ ይጨነቃል፣ ይገርማቸዋል። እና በመካከል ሄዳችሁ የሆነ ነገር ፍጠሩ እየተባሉ ግን እነሱ እዚህ ጋ ፕራንክ እየሰሩ ነው። አይስሩ ሳይሆን ይስሩ፣ ማንኛውም ሰው እንደሚሰራው ነው። ግን እንዴት ይሄን ነገር ስታስቡት ስታዩው ዝም ብሎ የሆነ ነገር አይመጣላችሁ? ምን የሚያውቁት ነገር ቢኖር ነው በዚህ ያክልባቸው የደነደነው ነው ብዬ እያሰብኩኝ ነው። እና አንድ ሰው ሄዶ እንኳን እንዴት አቤት አይልም፣ እንዴት ሀያ አይላቸውም። ለማንኛውም ሀይሚና ብሩኬን እንግዲህ ፈጣሪ ባለ ጊዜ ያስታርቃቸው። ሌላ ምን ይባላል? ከዚህ ውጭ ምንም ማለት አንችልም አሁን ላይ። እና እንግዲህ ያው ሀይሚ በቲክቶኳ በዘፈን መታለች። እርግጠኛ ነኝ ሀይሚዬ፣ ይሄ ዘፈን ለብሩኬ መሆን አለበት። አዎ እኔ ብሩኬን ነው ያስታወስኩት። ፀጉሬን ሁሉ ቆጠረው ነው ምናምን ነው የሚለው ሙዚቃው። ሙዚቃውን ብዙ አልይዘውም እና ግን የሆነ ትዝታ ውስጥ የሚከት አይነት ሙዚቃ ነው። እንደምታያዋት እንግዲህ ፊቷ ትዝታ ውስጥ ያለ ይመስላል። ብቻ ግን የሆነ ሰላም ሰላም እየሸተተኝ ነው ውዶች። እነዚህ ልጆች በቃ ማንም አያስፈልገንም ብለው ነገሩን ፈትተውት ይመጡ ይሆን? እንግዲህ ጸሎታችን ነው። በሰላም እንዲመጡ ጸሎታችን ነው። እና የዛሬ ነው ያድርገውና ብሩኬ በሀይሚ ፀጉር እንደፈለገ ሆኖ ነበረ ማለት ነው። ጸጉሯን ካልፈለሰው ጸጉሯን ካልነካካው ራሱ እንዴት ጸጉሯን ያልነካካው ለምንድን ነው ብለን ራሱ እኮ እንናገር ነበረና አሁን አሁንማ ቤት እንኳን ፀጉር መነካካ ሲጀመር እንዲህ አፋቸው ሲከፈት እኮ እሳት ነው የሚወጣው። ጌታ ለማንኛውም ማለት የምፈልገው ሌላ ሌላ ነገር የምትናገሩ ሰዎች ግን ተው። ሀይሌና ብሩኬ እርግጠኛ ነኝ ተመልሰው አንድ እንደሚሆኑ እንዳትጠራጠሩ፣ ተምሬ ነው የምላችሁ። ግን ተነስታችሁ ብሩኬን በጣም ነው የምጠላው፣ ሀይሜን በጣም ነው ምጠላት የምትሉ ሰዎች እንደ ወደኋላ ነው ነው እና፣ በመጀመሪያ ደረጃ እናንተ ወደዳችሁ ጠላችሁ ከእናንተም እና ሀይሜ የሚፈልጉት ነገር የለም። እውነቴ የምላችሁ ማለት። በነገራችን ላይ እንደዚህ የምትሉ ሰዎች የተወሰኑ ውስን ሰዎች ስለሆናችሁ ግዴታ እዩን ግዴታ አዳምጡን አላሏችሁም ማለት ነው። እና በቃ ትርፉ ክፉ ነገር ለምን ታተርፋላችሁ? እናንተ እና ሀይሚን ጠላችሁ አልጠላችሁ ለእናንተ ላይ የሚቀነስ የሚጨመር ነገር አለ ነው የለም። ስለዚህ የምንናገረውን ነገር እንቆጥብ። ምክንያቱም እነዚህ ልጆች ነገር አንድ ይሆናሉ ማለት ነው። እና በቃ ንኩ ውዶች፣ ቲክቶክ ላይ ስገባ ነገር ነው ሁሉም ላይ ላይ ተሰቅሎ የሚያወራው ሌላ ነው በኮሜንት የማየው ነገር ሌላ ነው እና በኮሜንት ደግሞ አንዷ ምን አለች መሰላችሁ? ሀይሚ ከሳች፣ ወፈረች፣ ወፈረች እያላችሁ ያው እዚ ውስጥ ገብታ አሁን ከሳች እንደገና አለች። እና ኧረ አልከሳችም ሀይሚ አልከሳችም፣ እውነት ለመናገር ደህና ናት፣ እስካሁን ድረስ ማለት ነው። እኔ የገረመኝ ይዛችኛዋ ነው። እኔ ድንቡሽ ቡሽ ያልኩ ነበርኩ ከእናንተ ጋር ስገናኘ ሀመድ ይወጣለችና አይሱስና